እንኳን ለጾም እኩሌታ ለደብረ ዘይት በሰላም አደረሳችሁ። ውድ የሳሬም ቲዩብ መርሃ ግብር ተከታታዮች፣ በቀድሚያ እንኳን አደረሳችሁ እያልን በዛሬው መርሃ ግብራችን ስለ ደብረ ዘይት የምንነጋገር ይሆናል። አብራችሁን ቆዩ። በዓለ ደብረ ዘይት ትርጉሙ ደብረ ዘይት የወይራ መቀቢያ የወይራ ደን የተሸፈነ ተራራ ማለት ነው ወይም ደብር ማለት ተራራ ማለት ሲሆን ዘይት ደግሞ ወይራ ማለት ነው። በተገናኘ ደግሞ ደብረ ዘይት ማለት የወይራ ዛፍ የተሞላ የበዛበት፣ የወይራ ተራራ ማለት ይሆናል። በኢየሩሳሌም በስተ ምስራቅ የሚገኝ ቦታ የሚገኝ ተራራ ሲሆን በመካከል የቄድሮን ሸለቆ ብቻ ያለው ከግርጌውም ጌቴ ሰማኒ የተባለ የአትክልት ስፍራ ይገኛል።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 ጌታችን ስለ ቤተ መቅደሱ መፍረስ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ በትንቢት መልክ ተናገረ። ማቴዎስ ምዕራፍ 24 ከቁጥር 3። በዚሁ ተራራ ላይ ወደ ሰማይ አረገ። ሉቃስ ምዕራፍ 24 ቁጥር 50። በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ለሊት የሚያድርበት የኤሌዋን ዋሻ ይገኛል። በኋላኛው ምጽአቱም በዚህ ቦታ እንደሚገለጥ ትንቢት ተናግሯል።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 የዓለም ፍጻሜንና የትንሳኤ ሙታንን ትምህርት በሰፊ ስላስተማረ በዓሉ በተራራው ስም ተሰይሟል። የደቀ መዛሙርቱ ጥያቄ ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንጻ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጧት በጸሎት ጊዜ ጸሎታቸውን አድሰው ሲጨርሱ የጠዋት ፀሐይ አርፎበት ያንጸባርቅ ቤተ መቅደስ ውበቱን አስተውለው ምን ጥበበኛ እንደሰራው እየተነጋገሩ ጌታችንም አብሮ እንዲያደንቅ ሲጠብቁ አስደንጋጭ ነገር ተናገረ። ያ የሚያደንቁት ቤተ መቅደስ እንደሚፈርስ አያይዞም ከሞት በኋላ ተነስቶ እንደሚያናግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆኑ ሚስጥራትና በቤተ መቅደሱ በሕዝቡ ላይ ሊደርስ ያለውን በትንሹ ጠቁማቸው። ይህ ነገር እረፍት ነሳቸውና ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። ጥያቄውም እርሱ በደብረ ዘይት ተቀምጦ ሳለ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 በመልሱም ውስጥ ማስጠንቀቂያዎች፣ ምክሮች፣ ማጽናኛዎች እና ምሳሌዎችም በብዛት ቀርበዋል። በተደጋጋሚም ተወስተዋል። ምልክቶቹ አንደኛ ሀሰተኞች ክርስቶሶች። ጌታችን በአንደኛ ደረጃ የተናገረው ምልክት በተለያዩ ጊዜ በተለያዩ ሀገር ብዙ ሀሰተኛ ክርስቶሶች እንደሚነሱ ነው። የጌታ ቃል አይቀርምና፣ ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበር። ዋናው በዮሐንስ ራእይ ምዕራፍ 13 አውሬው ተብሎ የተጠቀሰውና በቅዱስ ጳውሎስ ያጽምሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትና መከራ የሚያደርሰውና ለ666 መለያ ምልክቱ ሀሰተኛ ክርስቶስ እስኪገለጥ ድረስ መንገድ ጠራጊዎች የሆኑ አለማማጆች ሀሰተኞች ክርስቶስ ተነስተዋል። በእውነተኛው ንጉስ ክርስቶስ ዳግም መምጣት የሚደመሰሰው ሀሳዊ መሲህ የመጨረሻውና ለሶስት አመት በመንፈቀል ቤተ ክርስቲያን የሚወጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ለዚህ ነው መድኃኒታችን እስኪመጣ ድረስ እንዳንሰናከል አስቀድመው ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚህ ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢላችሁ አትመኑ ሲል ያስጠነቀቀን። በሀገራችንም በኢትዮጵያ በአፄ ልብነ ድንግል ዘመን እኔ ክርስቶስ ነኝ የሚል ሀሳዊ ሀሰተኛ ክርስቶስ ተነስቶ እንደነበር በቤተ ክርስቲያን ታሪክ ተመዝግቧል። ይች በሀገራችን ተነስቶ የነበረው ሀሳዊ ክርስቶስ ልክ እንደ እውነተኛው ክርስቶስ በ12 ሐዋርያ 72 አርድትና 33 ቅዱሳን አንስትን አስከትሎ እኔ ክርስቶስ ነኝ ያለ ሲንቀሳቀስ ንጉሱ አስቀርቦ አንተ ማን ነህ ቢሉት በድፍረት እኔ ክርስቶስ ነኝ አላቸው። እርሱም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቱ አድርጓል። ዳግም ዓለምን ለማሳለፍ ይመጣል። አንተ ግን ማን ነህ ቢሉት አዎ ትክክል ነው አለ። ከዚህ ቀደም በቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሙቼ ተነስቼ አድርጌ ነበር። አሁን ዳግም ጥቁሮች፣ አፍሪካውያን ባይታዋር አደረገን እንዳይሉኝ ከእናቴ ከድንግል ምርአተ ወንጌል ለጥቁሮች ዳግም ተወልጄ ነው አላቸው። ንጉሱም ሰይጣን በሰው እያደረ እንዴት ይጫወታል ብለው በሰይፍ አስቀጡ፣ ተከታዮቻቸውን ተበተኑ ይባላል። ሁለተኛው ጦርነት። ጦርነት ድሮም ነበር። በዚህ ዘመን ጦርነት ግን የበዛና በብዙ ሀገራት የሚካሄድ ነው። የድሮ ጦርነት ሴቶችን፣ አቅመ ደካማዎችን፣ ሽማግሌዎችን ና ህጻናት ለእልቂት የማያጋልጥ ነበረ። የዘመናችን ጦርነት ግን ማንንም የማይለይ፣ ለማንም የማይራራ፣ ሁሉ የሚፈጠፈቱ፣ የሁሉም ደም የሚፈስ አሰቃቂነቱ ከመጨረሻ ቋንቋ በላይ ሆኖ ይታያል። ይህንንም ጌታችን የዳግም ምጽአቱን ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦርን ወሬ ተሰሙ ዘንድ አላችሁ ይህ ሊሆን ግድ ነውና፣ ተጠበቁ፣ አትደንግጡ ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳል ሲል ተናግሯል። ሶስተኛው ረሃብ ነው። የረሃብ ወሬ ወደ ሌላ ሀገር መሄድ ሳያስፈልገን በገዛ ሀገራችን የምናየው የምንዳስ ሰው ያለውን ለመርዳት የሌለው ለጸሎት የሚሮጥባት ሀገራችን ኢትዮጵያ አለች። ይህም ሰው ሰራሽ ችግር ለጠላቶች ማሳለቂያ አድርጎ ይኖራል። በተለይም የተፈጥሮ ችግር ሳያጋጥማት በሰው ሰራሽ ችግር ስምንት ሺህ ህዝብ በአስቸኳይ ምግብ እርዳታ የተጋለጠበት ሁኔታ ያሳዝናል። ይህ አይነት በጥል፣ በተንኮል፣ በጭካኔ ሰዎች የሚፈጥሩ ችግር የመጽሐፍ ሶስተኛ ምልክቶ ነው፣ በጌታችን ለደቀ መዛሙርቱ ተነግሯል። ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል ማቴዎስ ምዕራፍ 24 ከቁጥር 37 ላይ ተጽፎ ይገኛል። አራተኛ፣ የምድር መንቀጥቀጥ የመሬት መንቀጥቀጥ ባለፉት አመታት በርካታ ጉዳት በተለያዩ ሀገሮች እንዳደረሰ የሚዘነጋ አይደለም። ይህም ለደቀ መዛሙርቱ የዓለም ፍጻሜ ምልክት የማግኘት ጥያቄ የተሰጠው የምድር መናወጥ በልዩ ልዩ ስፍራ ይሆናል ተብሎ በጌታ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እየሆነ ነው። አምስተኛ፣ የክርስቲያኖች መከራ የክርስቲያኖች መከራ እየጀመረ ይመስላል። በዚህ ጊዜ ለመከራ አሳልፈው ይሰጧችኋል፣ ሊገድሏችኋልም፣ ስለ ስሜም በአህዛብ ሁሉ የተጠላችሁ ትሆናላችሁ ተብሎ እንደተጻፈው ሃይማኖተኝነት እንደ ኋላ ቀርነት፣ ከአዲስነት እንደ ተራማጅነትና ስልጡንነት የሚታይበት ዘመን ላይ እንዳለን ግልጽ ነው። ስድስተኛ ሐሰተኛ ነቢያቶች ሲነሱ፣ ሰባተኛ ደግሞ የፍቅር ማጥፋት ሲሆን፣ ስምንተኛ ደግሞ ለዓለም ሁሉ የወንጌል መዳረስ ነው። እንግዲህ እኛን በቀኙ ያቆመን ዘንድ የአባቴ ብሩካን ኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃሉንም ያሰማን ዘንድ የአምላካችን የእግዚአብሔር ቅዱስ ፍቃድ ይሁንልን። ስለ እናቱ ቅድስት ድንግል ማርያም ብሎ ልጇ መድኃኒዓለም በዚች በሚያስፈራ ቀን ይራራልን። በዕለተ አርብ የፈሰሰው ክቡር ደግሞ ከትንሣኤ ዘጉባኤ ክብር የሚለየንን ነውራችንን ይሸፍንልን። አሜን።